አውጭልኝ አልኩሽ እንጂ ሶፋውን አወዛውሽ አልኩሽ ሶፋውን ስታወዛውሽ ተደፋብሽ ቆይ ምን አድርጌሽ ነው እንደዚህ የምታሰቃየኝ ይሄን ስቃያልሽ ገና ምን አይተሽ መፈጠርሽን እንድትጠይነ የማደርግሽ ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል ከዚህ በላይ እንድትጥሩ ሰው ነው ልጅ ሰው አዴ ፍቅር ባሪ ምን ያልጋችሁ ነው ልጅ ዴቨ አትያዝም እንዲያንቃ ልትገለኝ ወይም ተፈጥሮ ነው አይደል

ዴቭ ልቀቃት፣ በቃ በናትህ። ምን እያደረክ ነው? ዞር በይ እንጂ አንቺ። የሚሆንሽ ደህብ ይቅርታ አርግልኝ፣ ልቀቀኝ፣ እሺ ለጋጋት ልብጭ ተበብቶን ባለች። እሺ እለቃታለሁ። የምለቅሽ ግን አዳይን ተንበርከሽ ይቅርታ አስጠይቂያት እና ደግሞ ከዚህ በኋላ አዳይን አንድ ነገር ላታደርጊያት ቃል ከገባሽ ማድረግ ብቻ አይደለም አጠገቧ በኋላ አደርሺ ቃል ትገቢያለሽ፣ ገባሽ? ሰይ የታባሽ፣ የእጅሽን ያገኘች። ሺ ሺ እ ብ ምን እያደረግክ ነው? ልጁ ፍቅር አሁን አይደል? ይቅርታ ትጠይቋታላችሁ እንዴ? ቆይ የምናርግኮትና ው ይቅርታ የምጠይቃት ዝም በይ ሁለታችሁ የሚቅርታ ትጠይቋታላችሁ። ሁለታችሁ የሚቅርታ ካልጠይቃቸዋት ሁለታችሁ እያት አለው። ድጋሚ ይቅርታ ጠይያት ከክብርሻ ምን የሚቀንስ ነገር አለ? ይቅርታ ብጠያት አደ። ይቅርታ በጣም ጥሩ። አሁን ደግሞ ከዚህ በኋላ አጠገቧ አልደርሱም። ቃል ግቡላት። ፍ ዴቭ ቆይ ምንድን ነው የምትጃጃለው አንተ። እንጂ ኮኛ አደለንም የሚያፈቅርናት። ቆይ ምን እንድናደርግልህ እየጠበቅ ነው? ትንሽ አታፍሪ። ፍቅርኔ፣ እንዴት ስታወሪ ያደረግሽው ነገርኩ። ይቅርታ ይሽሯል ማለት አይደለም አ ይህን ይቅርታ ሲሆን ቅጣት ነው፣ ገባሽ? እንደውም እኔ አቅዬልሽ ነው። ይቅርታ እንትያት ያደረኩሽ አይነት ከሆነ ግን አደ ድነክሸሻል። ስትታሰር ለክ ትመጪያለሽ። መታሰር ይቅርታ ከዚህ ነይነ ከዚህ በኋላ ጥገብሽ አልደረስም። ይቅርታ። ይኸውልሽ እኔም እስካሁን በማወቅም ሆነ ባለማወቅ ላስቀየምኩሽ ነገር በጣም ይቅርታ። ከዚህ በኋላ ሁሌም ከጎንሽ ነኝሽ። አመሰግናለሁ ዴ። ለአንቺ ከዚህም በላይ ሲያንስብሽ ነው። በጣም ነው። አንቺ ብቻ ከኔ ጋሁኝ እንጂ ዓለም ላይ እንደኔ ደስተኛ ሰው ይኖር። አንቺ ከዚች ሴጣን ጋ መኖር አይገባሽም። አደይ የዴቭን ፍቅር ተቀበለችው። ፍቅር በፈላ ውሃ አደይን አቃጠለቻል። ሊዲያንና ፍቅርን የሆነ ነገር አደይን ብታደርጓት ተጠያቂዎቹ እናንተ ናችሁ ይላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያውና ትውልድ ኢትዮጵያን በያላችሁበት የፈጣሪ ሰላም ደረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰራተኛዋ አዳይ ክፍል አርባ ሁለት የቀጠለ ነው። እንደ ባርኮት ዴቭም ጥሏት ሊኮበልል ከማለቱ በፊት እኔ ካላንተ ማን አለኝ? ባርኮት ጥሎኝ ኮበለለ። አንተ ከሄድክ ሰው አያደርጉኝም፣ ይገሉኛል። እባክህን፣ እኔ ጊዜ ሰጥቼ ላስብበትና ፍቅርህን እቀበላለሁ እስከ ዘው ግን ጥለሐኛ ትሄድ በማለት ዴቨ ልቡ ተታሎ እንዲቀር አድርገዋለች። ፍቅር እና ሊዲያ በቦታው ስለነበሩ በፍጹም አይሆንም ብለዋል። አንቺ ሰራተኛ ነሽ፣ እንደ ሰራተኝነትሽ ሰርተሽ ማደር አለብሽ እንጂ ዴቨ የአንቺ ሲሆን ማየት አልችልም በማለት በምሬት ትናገራለ። አደይም ጥላ ሰራተኛ መሆኔን አውቃለሁ ግን ምንም ነገር ማድረግ እችላለሁ ሰራተኝነቴ ከማድረግ ወደኋላ ኋላ አያስቀረኝም ትላለች ዴቭም ቀጥሎ በእኔና በእሷ መሐል ማንም ሰው አያገበውም ይላል። ያም ወንድሟ እያደረገው ያለው ነገር ስላልገባትና ስላልጣፈጣት ተው ራስክን ጠብቅ፣ ክብርህንም አስጠብቅ። ሰራተኛ ፈቀረ ቢባል ሰውስ ምን ይላል? ትለዋል እና ለምለም በመሃል ስለ አዳይ እና ስለ ባርኮት አንስተው ነበር። አዳይ ልብ ካንጠለጠለ በኋላ ከብዙ ጊዜ ቆይታ የመጣችውን ቤዛ ተከትሎ ሄደም ትላለች። ፍቅር ቤቱን ለቅሶ ቤት አስመስለዋለች። ሰማይና ምድር ተደበላልቆባታል። ካሌድ አልኖርም ያለች ይመስላል። ዲያ ወደ ፍቅር ታመራና ምን ያነፋረቅሻል? ትላታለች። ፍቅርም መሸነፍ አትወድምና አላለቀስኩም ብላ ተሸመጥታታለች። ሊዲያ ስለ ኤላ ታወራለች። ለምለም የሆነ ነገር አድርገዋለች። ለምለም ከመጣሽ በኋላ ነው እሱ ፊቱን የነሳበኝ ትላለች። ፍቅርም እሱ የልጅነት ቃል ስላላቸው አይላቀቁም፣ እሷን ነው የሚያገባ። ስለዚህ አርፈሽ ተቀመጭ ትላታለች። ቀጥላም በዴቭ ጉዳይ ከሆነ ብቻ አውሪ ካለዛ እየመጣሽ አጨቅጭቄም ትላለች። ዲያ አደይን ከወንድሜ ራቂ እንኳን የእሱ ፍቅረኛ ጓደኛውም አትሆኝም። አንቺ ለእሷ አትመጥኝውም ትላታለች። ወንድምሽ አፈቀረኝ ስላለ ለመረዳት እየሞከርኩ ነው እንጂ ያፈቀርኩት አላልኩትም። ደሞስ ምን ያንሰኛል ትላታለች። ሁሌ ፍቅር አደይን ቁም ስቅሏን እያበላቻት ነው። ማየትም ሆነ ስለ እሷ እንዲወራባት አትፈልግም። አሁንም አንቺ አደይ እያለች መጥራቷን ጀምራለች። እጅና የፈላ ውሃም ጭልኝ በማለት ታዛታለች። ታዛዡ አዳይ ሂዳ የፈለውን ውሃ ወደ ፍቅር ታመጣና ከሶፋው ስር ጫማ ይወርቋልና አውጭሊ በማለት ታዛታለች። አዳይ የወደቀውን ጫማ ልታነሳ በምትሞክርበት ሰዓት የፈላውን ውሃ ፍቅር አዳይ እጅ ላይ ደፍታባታለች። ዴቨ ታዲያ ፍቅር አዳይ ላይ ስጮህባት ስለሰማ ከሷ ላይ የመጮህ መብት የለሽም። መስራት ከፈለግሽ ሄጅና ሂጂና መስራት ትችያለሽ በማለት በጩኸት ይናገራል። በመሐልም ባርኮት ደውሎልሽ ነበር ወይ በማለት ይጠይቃታል። እኔ ደውዬለት ነበረ፣ ግን ውሸቷን የተቀነባበረ ሴራ አሁንም ለዴብ ጀባ ትለዋለች። አደይ ጋር ግንኙነቱን እንዲያቆምና አደይ ጥፎ ሰው እንደሆነች አድርጋ ትነግረዋል። እቃ እንጂ ይችን መጥፎ የሆነች ሴት አስወጥተን እኛ የራሳችንን ህይወት እንኖራለን እያለች ትሰነዝራለች እሱ ግን አዴ ሳትሆን መጥፎ አንቺ ነሽ መጥፎ አዴ ማለት የልቤ ንግሥት ናት አንቺን ከእሷ ጋር አላወዳድርሽም በማለት መጥፎ ቃላትንም ሰንዝሮባታል አዴ ላይ የሞቀና የፈላ ውሃ ስለደፋችባት በጥፊ ታከናንባታለች ምን አድርጊ ነው የምትኝ ምን ላድርግልሽ ብላ እጅጉን ጉሮሮዋን ማንቃታለች ሲጫጫሁ የሰሙ ዴብና ወደ ቦታው ያመራሉ ሙቋ እንደ ደፋችበት ስትነግረው እሷም ዘሎ በጥፊና በእርግጫ እሱን ማልበቀው ሲል ጉሮሮዋን ማንቋታል ሴን ሁለታችሁ ይቅርታ መጠየቅ አለባችሁ ብሎ አንገታቸውን ወደ ታች በማጎንበስ ይቅርታ እንዲጠይቁም አድርገዋል በኛ በኩል ኤላ ወደ አባቱ ለመሄድ ፓስፖርቱን አዘጋጅቷል። ይህን ያላወቀችው ለምለም ድንገት ፓስፖርቱን ካየችው በኋላ እጅጉን ደንግጣለች። ኤላ አባት እያስጨነቀኝ ነው፣ ቆየህ እያለ ነው መሄድ አለብኝ ይላታል። ለምለምም አንተ ሕፃን ልጅ አይደለም። ራስህን መምራትና ራስህን ማስተዳደር ትችላለህ። በራስህ ህይወት ራስን መወሰንም ትችላለህ አንተ ህጻን ልጅ አይደለህም! አባትህን በዚህ ውጣ በዚህ ግባ ሊልህ አይገባም፣ በምትልበት ጊዜ እሱም በአባቴ አትም ጭቢ በማለት አስጠንቅቋታል። ታዲያ እሷም እንደፈለግህ መሆን ትችላለህ፣ አያገባኝም፣ እኔ ተቀጥሬም ሰርቼ ራሴን ማስተዳደር እችላለሁ ብላ ከተቀመጠበት ጥለው ለመውጣት ሞክራለች። አዳይን አሁን ላይ ዴቨ እመቤት አድርጓታል። የልቡ ንግሥትም አድርጓታል። ማንም እንዲናገራት አልፈቀደም። ሊዲያና ፍቅርንም አስበርክኮ ይቅርታ አስጠይቋል። እኔም እስካሁን ስላስጨነኩሽ ስላበሳጨውሽ ይቅርታ አድርግልኝ በማለትም እሱም ይቅርታ ይጠይቃል። ሎንዴም ይሄ ቤት ላንቺ አይገባሽም፣ ወደሚገባሽ ቤት ይዤሽ ልኮብልል በማለት ያበስራታል። መሄዳችን በፊት ላስብበት። እድሜና ጤና ይስጥልኝ የእኔን እድሜ ጨምሮ አንተ ላይ ይጨምርልኝም በማለት አመስግናለች። በእኔና በአንቺ መሀል ምስጋና አያስፈልግም፣ አንቺ ማለት እኔ ነኝ ይላል። ለምለም ከኤላ ጋር የነበራትን ቆይታ አመስግና ልብሷን ይዛ ወታለች። አንድ ሆድ መሆን አያክተኝም፣ የሰው ቤት ተቀጥሬ እኖራለው። ይህም ከኤላ ቤት ወጥታ ወደነ ፍቅር ቤት ነበር ያመራቸው ሊዲያ ስላገኘቻት አንቺ ደግሞ እዚህ ምን ትሰሪያለሽ ለኤላ እንዴት ነው በማለት ትጠይቃታለች አላውቅም በማለትም መልሳለታለች የብና አደይ እጇን ለማሳከም ሆስፒታል ስለሄዱ በቦታው አላገኘቻቸውም ለምለም ፍቅር ወደ ለምለም ትመጣና ደሞ አንቺ ምንድን ነው ጓዝሽን ሰብስበሽ የመጣሽው? ይሄ የድርጅት ቤት አይደለም፣ የአንድ ግለሰብ የእኔ ቤት ነው ጓሽን ጠቅልልና ውጪ በማለት ጠይቃታለች። አዴን እየጠበቀች ስለሆነ እና በማያገባት ነገር እንደማትገባ እሷም እዛ ቤት እንደማትቀመጥ ትነግራታለች። ና ፍቅር አዴይ እንደ አንቺ ሰራተኛ ናት እንጂ እንደ ሰው ቁጭ ብላ አንቺን ልታወራሽ አይገባትም በማለት ትነግራታለች። ና ዴቨ ወደ እነ ኤላ ቤት ሂደው ስለነበረ ለምለም ወደ እናንተ አልመጣችም ወይ እያለ ይጠይቃታል። እነሱ ሆስፒታል እንደነበሩ እቤት እንዳልቆዩም ይመልሱለታል። ታዲያ የተፈጠረውን ነገር ለዴቨ እንዲነግረው ፈልጓል። አባቱ እያስጨነቀው ስለሆነ ወደ አባቱ ለምለምን ለዴቨ አደራ ሰጥቻለሁ። ከናንተ ቤት እንድትቆይ አድርግልኝ፣ በየወሩ እኔ ለሷ የሚገባትን ክፍያ እከፍላታለሁ ይላል። አንተ የሚቀርበው ሰው ወዳጅም፣ ሆነ ጓደኛ፣ ዘመድ የለኝምና አደራ ለምለምን ላንተ ሰጥቻለሁ ይለዋል። ኤላ በነገረው ሐሳብ ደስተኛ ሆኗል። ከነሱ ጋር ለምለም ልትኖርም አስቧል። ያ አሳሳቢና አስጊ የሆነው ከነፍቅር ጋር እንዴት መኖር እንደምትችል ነው። ያና ፍቅር አደይን ሊያሰሯትም ሆነ ሊያኖሯት ያልቻሉ ሰዎች አሁን ደግሞ ለምለምን እንዴት ሊያኖሯት እንደሚችሉ ሳስብ እጅጉን ይከብዳል። ለምስ እዛ ቤት እሽ ብላ የምትቆይ ይመስላችኋል? አደይና ዴብስ ከዚህ በኋላ በምን አይነት መንገድ የሚቀጥሉ ይመስላችኋል? የዛሬ የነበረኝ ክፍል አርባ ሁለት የቀጠለ ይሄንን ይመስል ነበር። በቀጣይ ክፍል ቀጣይ ክፍሉን ይዘንላችሁን ቀርባለን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ።